ያኔ ማለት ነው። ልክ ትገባለህ፣ ምን አብነት ልደታ ምናምን እንዳለ ኮካው ጋር ከላይ እስከታች ቴንክዩ፣ ሰፈሬ ናቸው እንዳለ ጀማ ውጭ ናቸው። እዚህ ሁለት ስልክ መደወል ነው ከዚህ ሀገር ና ከዚህ ደግሞ ለኢትዮጵያ፣ ቦሳችን ሚሞ ሚሞ አራዳ ልጅ እግዚአብሔር። እንደውም ከነ ቤተሰብን አምጥቼ ይለጥፍላሉ፣ እዚህ ጋር አስተዋውቀላሉ። ስለዚህ ተው አንተን እነግርሃለሁ። እኔ ቤተሰቦችን መናገር አልፈልግም፣ መንካት አልፈልግም እንዴት ነው የምትፋታኝ? አንተ አጋሰስ ተፋታኝ አልኩ። በቃ ምንድን ነው ይሄን ያህል ምን? ቆይ ደግሞ አንተ የሚገርመኝ ነገር ማለት ስለ ሀበሻ ሴቶች ትናገራለን አሜሪካን ሀገር ለነገሩ፣ እዛ ስራ ስምንት ሰዓት እየሰራችሁ ሴቶች አደለም ልታይ። አረ አሜሪካን ያላችሁ የሆነ ሂዱና የሆነ ነገር ላስላስ አስደርጉት አበበች ተው፣ ከሴጋው ጋር እታውራ ሄጂ። አንቺን ብሎ ደግሞ አበበች፣ አንቺን አበበች ሳይሆን እንትና ማለት ነበረባቸው። እንደዚህ አይነት ጽሁፍ እየጻፈ ማጽፊ። እስኪ ብር፣ ተው፣ ከሴጋው ጋር እሱን አትንካ። ምን አይነት ፈሪዎች ናቸው! ሆዴላ ይችላል። ግን ተፋታኝ ተፋታኝ ምክር ተፋታኝ ምንድን ነው የምትፈልገው? ከአንተ ከካ ይመጣል ደግሞ ሊያለቅስ አለ። አንተ ነህ የምታለቅሰው። አንተ ሴጋም እንዴ? እነሮሚ ነገሩ ተው እያለ ነው፣ እያከበረ ነው። ተው እያለ ነው። በኋላ ላይ ሁል ስማ መጥፎ ነገር ለጠፍ የለ አጠፋሉ ከጊዜ ይግባ ሲገባ ይግባ፣ እዚህ ቤት ይግባ። ከፈለገ የሆነ ነገር የሚውታ ነዋሉ የሆነ ነገር አወርዶዋሉ። እንደፃ ልጫወትበታል። አምጡት ከነሊያሾ ጋር ጓደኛ ስሆን ሊያሾ ዛሬ አደለም ማለት እኩል ከአንተ እኩል ነው ማለት ከከሌ ጋር ጀለስ ነች ተናግራለች። እናንተና ሂድ እስኪ መነፅር አምጣ የሚሉ ሰውነ ልትዝናና ወርላፖተ ቱርክ ምናምን ነሊያሾ ቤት ሄደ ሂድ እስኪ መነፅር አምጣ የምትባል ሰውነ ይህ መነጽር እኮ የአንተ ደሞዝ ምናምን ስራ እንደማሰራ ሁሉንም ኢንፎርሜሽን ደርሶናል። ከስራ እንደተባረር፣ ሚስትህ እንዳባረረች፣ አሁን ታች ኬለር ውስጥ ታች ቤዝመንት ውስጥ እንደምትኖር ተነግሮናል። አንድ ነጭ ሶፋ ተሰጥቶሃል። ላይ ሳሎን ቤት በቃ እንዳታወራ ተብለሃል። ማግኘት በአንተ የደረሰ በሌላ ሰው አይድረስ እግዚአብሔር የኢትዮጵያ ሕዝብ አይደለም፣ ባለቤትህ እንኳን በቃ ቀይ እሰጥሀለች። ተፋታኝ አልኩህ አትፋታኝም። ምን ማለፋታ? ጭራስ አስበቅልል ሂድና ስራ እስኪ እንኳን አሳየን። ከተሞ የሆነ ቁርበት የመሰለ ጃኬት መጣል አንዳንዴ። ምን አይነት የዘጠናዎቹ በቃ አፍላ እያደግን ነበር ዘጠናዎቹ ምናምን ዘጠናዎቹ ምን አታውቃችሁ። አንተ በሰማንያዎቹ የፈነዳ ስሆን ሼር አርጉልኘት። ስለዚህ ስለ አረብ ሀገር ሴቶች ስትናገረ እዛው ጫት አንጠርስ። አረብ ሀገር ሴቶች አይቻሉ። አንዱ ሁለት ሴቶች ደግሞ አንድ የሆነ ጥቁር ይዘው በቃ መሻማት ነው። እዛ ደግሞ በቃ እዛ ሰማው ቤት ያለው ሰው ነው ለካ የሚጠብሱት። ቤት ካለ ያው እንትን ያው እንደነ ዲጄ ልኝ ይሄ ደላል ወይሱ ደግሞ ምን አይነት እርቁ ሲደላላ ነው። ዲጄ ታዋቂ ነኝ ምናምን ወሳ ምናምን ዘፋኝ መጠው ምናምን ሰውዬ እየደለል ከነበር የምታመጣቸው ዘፋኞቹ እሱም ናይጄሪያ ጉባኤ ያላችሁ ምን ምን ምን ሆናችሁ ነው ከናይጄሪያ ውጪ የማታገቡት? እዚህ ጋር ደግሞ ዞር ስንል ደግሞ አንድ ለሁለት እንዴ! ዲጄሊ ጭራሽ ረመዳን ነው ስራ ዘግቷል ተብላ ምን ይሻላል፣ ስበት ድለላ ጀምር አንተ ደላለና ዘፋኝ ትባላለህ። እኔ እንደ ሴትም አልቆጥሽ አንቺ መሀዬ። አንተ ምን አይነት ጅብ አራጭ ቆዳ የወንድምህን ገንዘብ የምትበላው፣ ሁለት መቶ ሀምሳ ሺህ ብር እኔ ለልጁ ብልክለት ሁላ ደስ ይለኝ። ሁለት ሺህ ብር ነው ሮ ክፈል ደግሞ ምን ስማለህና ነው እኛ የምናውቅህ? ፊቴን አልታጠብም ምናምን በቃ ከቁምጥ አድርጌ አበሻ ጥቁር ነው የምወደው ምናምን፣ አበሻ ማን ይጠግሀል? አንተ የበላውን ብር መልስ። ዛሬ ከጠቀጣችሁ ምድር ሌበውል ደግሞ አፋለኝ ብላችሁ ደግሞ እኛ ዲጄ ምናምን ዲጄ ነው አንተ። በካሴት እግዚአብሔር ስሜ እንዳይበላሽ ምናምን የትኛው ስምህ ነው? እኛ ዘፈን ስታጫውትም ሰምቼ አላቅም።

ሆዳ እንደዚህ እንደዚህ ምናምን ይሄ ምናምን። አሁን ጉችን እንደገለቀጣት እንኳን ደስ አለች ነው ለት ልጆቹን አደራ የሰውየውን ልጆች እንዲረዳቸው። አምስት ልጅ ማለት ከባድ። በቃ እሱም ብቻ ይርዳል። እንደ ቲፕ ነው ሰ አስተያየት። ጉችን እኔ አላቃትም፣ ግን እንኳን ደስ አለች ነው። ለገንዘብ ብሎ ምናም ቢያገባሽም ቤት በባይኖረውም ሰውየው ይመቸው። ጉችዝ ቤቱ ፉል፣ እኔ አይመለከተኝ። መልኳን አይቻ እንዲሁ ጫፍ ጫፍ ሰሞኑ ስሰማኝ ነበረው። አምስት ልጅ አሉ ያለችው ራሷ ነች። ያው ቢረዱ ታሪፍ ነው። አምስቱ ነው ሴጋው። ለማንኛውም በናት ተፋታኝ። እኛ ደረጃ አንድ ነን። አሁን ጉቺ ልጁ ለገንዘብ ብሎ ነው የቀረባት። ሁለተኛው ዳግማዊ ዳግማይ ቦዴ፣ አንተ ከካም አንተ ማን ይቀርበሃል? ዜጎ አንድ ነው። አምስት አረዱ ኖ ኖ እኛ የሰማ ነው እራሷ ከምላሷ ነው። የአምስት ልጅ አለው። አምስትን ራሱ በስነ ስርዓት ስጠሯ አልሰሙ። አሁን ግን አምስት ልጅ አለው ስትል የሰማ ነው። ሻላ ልጁ ወላጅ ነው። ያ አስርም ቢኖረው እንኳን ፈጠረላት እንኳን አደረገላት እንዴ፣ ትቀልዳለ? ሰው ናይጄሪያ እያገባ አይደል? ዱባይ ውስጥ ሀበሻ መግባቷ እድለኛለች። ደግሞ ጠንበለል ሲናገር ራሱ በቃ የሆነ በወዱ ነው የሚያወራው። በቃ ይመቸው። ከተዋደዱ እኛ ምን አገባን? ያርግላት ያርግልሁ ያርግለት። እሷ ሴ ልጅ ቆንጆ ነች። ምን ምን ይወጣላት? ሊሆን ማኛ እንደዚህ ነሽ እንደዚህ ነሽ። አንተ የጉሽን አይነት አምጣና አሳየን እስኪ፣ እሷን የምትመስል ሴት እንኳን ጠብሰ አሳየን። የአሜሪካ ላይ ይጠየፉ የለ እንዴ? እንደዚህ እኮ የሚቀምጡት እ ምግብ እራሱ እንደዚህ። አንዳንዴ ለኳስ ምናምን ነው ሴት ሰው ቤት የምትሄዱ። ከዛ በተረፈ የት ትሄዳል? ምን መሄጃለ? ምን መሄጃ የለ አንድ ቤት ውስጥ ቁጭ ብለው ከቤትም ተባሯል። ከካም ማነች ደግሞ የመጣሽው? ይህ ፕሮፋይል አልገሻትም እዚህ ፍርቱናም አለች እዚህ ጋር ጋስ ላይ ቁጭ ብላለች። ታስገባሽ እንዴ ፍርቱና። ሴጋው መስረቅ ጮቆ ነው ይሄ ከካ እንዴ። አዲሱ ምንድን ነው ብለህ ጻፍከው? እንግሊዝኛ መጽሐፍ ጀመርክ እንዴ አዲሱ? ይሄ ለማስተር ጉሜ ነው። ማነው እንትን

ከእሷ ጋር የተጠባበሱት በራሳቸው እየሄዱ ነው። ሰውን ያገናኛቸው ምናምን። እኔ ደግሞ ሚስቴን ያገኘዋት ደግሞ እሷ ፈለጋኝ አይደለም፣ ይሄ ፈልጊያት አይደለም። አጋጣሚ ፈጣሪ ነው ያገናኛል። ኦኬ ከእሷ ጋር ፍቅር ነው ያገናኛል። እውነት ለመናገር ፍቅማን ፍቅር ነው ያገናኘኝ። እስካሁንም ድረስ እግዚአብሔር የተመሰገነ፣ የሆኑ በጣም አሪፍ ፍቅር ላይ ነኝ ያለሁት እዚህ። በጣም በህይወቴ ደስተኛ ነኝ። የከፋኝ ነገር የሚከፋኝ ነገር የለም። ሁሌም አምላክ የማመሰግነው ጥሩ ሰው አገናኘኝ። እጅግ በጣም መልካም ሴት። ከዛ በፊት ግን ፍቅር አይደለም ምንም ጓደኝነትም አይደለም፣ መተዋወቅም የለም። ገንዘብ እና ገንዘብ ነው። ሰዎች ገንዘብ ሊሰሩብኝ ፈለጉ። ገንዘብ እንስራ ነው። ምንድን ነው ገንዘቡ? ከእንደዚህ እንደዚህ ቪዲዮ ምናምን ተደርሰን ነው። ቪዲዮ ላይ አልቀረጽም በድምፅ ብቻ ግን፣ እጩ ያ እንደዛ እንደዛ ተብሎ ገባንም በቃ ብር ተሰራ። የሆነች ትንሽዬ ብር ምናምን ምናምን አይናቸው ደግሞ እንደዚህ አይነት መንዘባዘብ አይመቸኝም። ከዚህ በፊት ብዙ ብር ያጠፋው ሰው ነኝ። ሰራተኛ ነኝ፣ ገንዘብ እኔ በራሴ የምሰራ ሰው ነው። ወደዛ ብዬ ይሄ ታሪክ አመት ሆኖታል። ዛሬ እንዳዲስ ተብሎ እንዳዲስ ሰዎች እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው እድሜ ልካችሁ ብታወሩ፣ እኔ አሁን ጥሩ ጥሩ ደስተኛ ነኝ፣ ጥሩ ህይወት ላይ ነኝ። በቃ ስለ ራሴ ሆ

መስመር ላይ ገብተው መንግስት እጅ ላይ ገብተው ወረቀቶቼ በአጠቃላይ ስራ ላይ ናቸው። ፖስታ ይመጣልኛል። ከዛ ከነሱ ጋር ኮንታክት አደርጋለሁ። ከዛ በኋላ ያሻኘ ስራ መርጭ ይሰራሉ። ምክንያቱ መንግስት ከአስራ አምስት ሺህ በላይ ከፍሎ ሙያ አስተምሮኛል እዚህ ሀገር ላይ ስለዚህ ሙያ አስተምሮኛል። ስለዚህ እነሱ እዛ ደረጃ ላይ ስደርስ ገባል። እስከዛሬ ድረስ ግን ከመንግስት ስኖር ደግሞ ያው እንዳልኳቸው ያው ነገሮች እስኪስታከሉ ድረስ እሰራለሁ። በዛ በዚህ ሚረዳኝ መቤት ማርያም ይች ላይ ማለት እስካሁን ድረስ እኔ ይሄ ቸግሮኛል፣ ይቸግረኝም አይችልም። ለሰው ተፍ ተፍ እላለሁ፣ ምን እላለሁ፣ ምን እላለሁ፣ እሰራለሁ፣ ምናምን የሆነ ነገር አላጣም። ለምን እዚያ ግን አይደለም። እዚህ ሀገር ሱዳን ላይ ሱዳን ላይ ተከፋይ ነበር አገኛለሁ። በእኔ አብቶ አመጣላችኋለሁ። ብዙ ብዙ ብዙ እኔ ሌላ ከተማ የምኖርበት ከተማ ላይ በጣም የተከበርኩ ብዙ። ምክንያቱም በ በስራ ነው የምታውቁ፣ ሁሌ በቱታ ነው የምታውቁ፣ ቱታ አድርጌ ነው የምሄደው። እዚህ ጋር ስራ አለኝ፣ እዛ ጋር ስራ አለኝ፣ እዛ ጋር ስራ። ሰዎች ከአንተ ጋር እንስራ ነው እንጂ እንደዚህ እንጫወት ምናምን ሰዎች እኔ ግልጽ ነው ነ ስለዚህ እኔ የሚያውቁኝ ሰዎች አሁን እዚህ ጋር ካሉ ኑና ስለ እኔ እስኪ ተናገሩ። አንድ ጊዜ እኔ የተወለድክበትን ቀን ተናገርና ምናምን ምናምን ምናምን ሲሉኝ እንደዚህ ላይፍ ላይ ምናምን እሺ ምናምን ብዬ ከላይ እየሰማቸው ነው፣ ገባው ና። ይሄ ነገር ጥንቁልና ነው ምናምን አልኳቸው። ኖ ጥንቁልና አይደለም እንደዚህ እንደዚህ ነው የነገሩ ትክክለኛ ነገር፣ እውነት ነው የምላቸው። እዚህ ደረጃ የደረስኩት በራሴ ጥረት ነው። በጣም ስራ መወድ ሰው ነኝ። በጣም የስራ ሰው ነኝ። እሰራለሁ ገንዘብም ሳገኝ ነው። የምመኘውም ትልቅ ስራ ነው፣ የምማገኘውም ትልቅ ብር ነው። ትንሽ ነገር የምመኝ ሰው አርገ ገባህ። እንደዚህ ቁጭ ብዬ የሆነ ፌርማ ውስጥ እንደዚህ የሆነ እቃ ማንሳት ምናምን ስራ ሰርች ሰርች ያለው ግን፣ ከዛ በኋላ ግን ብዙ ነገር ችሎታ እንዳለኝ ስላወቅኩ ወደ ትምህርት ነው የቀየርኩ። ከተማርኩ በኋላ ደግሞ የተማርኩበትም እሰራለሁ፣ ባለኝ ሙያም ደግሞ እሰራለሁ። ስለዚህ የሚያቁኝ ሰዎች ያጉኛል። ጀርመን ላይ የምታጎኝ ሰዎች አሁን ቲክቶክ ላይ የማታቁኝ ሰዎች ናቸው። እንደዚህ አንተ ለማኝ፣ አንተ እንደዚህ ምናምን ነው ሊባል መባል የለበትም። የሚገፋኝ የሚደብረኝ ስለማታጎኝ የምትናገሩኝ ነበር ወይ ደግሞ አሜሪካ ነገር ቁጭ ብሎ አንድ የሆነ አለ ፊቱ የተጨማደደ ምናምን፣ ሁሌ እሱም የሆነ ጣል ጣል እያለ ያነሳኛል። ስሙን ራሱ ማንሳት አልፈልግም። የሆነ አንድ ፊቱ የተበላሸ ሰው እያለ ስሙን ራሱ አላውቀውም። እግዚአብሔር ነው ብላቸው ይኸው ሊል ሀይላ የሚባለው ይወላችሁ አሁን እዚህ ጋር ቴንኪው ምለው ልጅ ይሄ ልጅ ባስገባው እግዚአብሔር ነው ምላችሁ፣ የሚያገኝ ልጅ ነው። እግዚአብሔር ምስክር ነው። ሊል ሀበሻ ውስጡ ኮንታክት አርጋችሁ ከሱ ጋር ኮንታክት አርጋችሁ እንኳን እሱን ምታይቁት የሚያቀኝ ስራ ነው። በቱታ ነው የሚያቀኝ አብረኝ አብሮኝ ከኔ ጋር ረዳት ሆኖ ሰርቶ ብዙ ስራ ሰርተናል። ይገባችሁ እኔ አላልኩም። ፋኑ እኔ አላልኩም ከሌ ነው ከሌ ነው አላልኩም። እኔ አንድ የሆነ ፊቱ የሆነ እንደዚህ ስኮር ሉክ የመሰለ ሰውዬ የሆነ አንዳንድ ጣል ጣል እያደረገ ይበሳጭብኛል፣ ይናደድብኛል። ዝም ብሎ ነው ቦታ አልሰጠውም። እሱን ስሙንም አላቆም። ራሱ ማን እንደሆነ ማን ነው ይህ ረዛ የመንገድ እና በራሴ ጥረት እዚህ የደረስኩ ልጅ ነኝ። በጣም ቤተሰብ መረዳት የምፈልግ ሰው መረዳም ልጅ ነኝ። አቅሜን አውቀዋለሁ። አንዳንድ ጊዜ ይኸውላችሁ፣ መንገዳችሁ የሄዳችሁ አንዳንድ ሰይጣኖች መጥተው መንገዳችሁን እንዳያበላሹባችኋል። እዚህ ሀገር ላይ ለማቃናት ጊዜ ይፈልጋል። እስከዛን ደግሞ በራሳችሁ ትንቀሳቀሳላችሁ። መንገዱ ውስጥ ስትገቡ ደግሞ በትክክል መንገዱን እየተጓዛችሁ በራሳችሁ ትሰራላችሁ። የሚያጉኝ አጉኛል። ከዚህ አሁን ካለሁበት የአንድ ሰዓት መንገድ እኔ ሱቅ ነበረኝ። ከዚህ በፊት አረ ትንሽ የሱቅ ምግብ ቤት ነበረኝ። የዛሬ ዓመት ከምናምን አረ ማን የከፈተልኝ? የራሴን የከፈትኩት ተፍ ተፍ ሰርቼ አረ በቀን ግማሽ ቀን ከጠዋት አምስት ሰዓት ዜሮ ዜሮ ዜሮ ሰዓት ድረስ ምሰራ ልጅ ምለምን ልጅ ስለዚህ ስለማታውቁት ነገር ሰዎች ብድግ ብላችሁ ኦዴ ገንዘብ ፈልጎ ነው፣ ከሌ ገባው ፎፓስ እኔ ገንዘብ ፈልጌ ከሌጋ ገባው ኖ ሰዎች ገንዘብ ሊሰሩብኝ የኔጋ መጡ። ማርዬ ነው ያልኳል። ማርዬ እኔ መዳን ያለም ያገናኝ እሱ ያሰሩን፣ እሱ ነው የሚፈተው። በህይወቴ እጅግ ደስተኛ ነኝ። ይያጭ እሷም እግዚአብሔር የባረካት ልበቀና ንጹህ ልጅ ነች። ሁሌም ደግሞ ያሰበችው ሳካላት በጣም ነው ሞውዳት ከዛ በፊት ግን ላሉት ነገሮች እኔ እኮ ከነ ሙሉ አባቴ ስም ጠራ ልጅ ከለን ብትሄድ ከለን እኮ ስለን የሚያውቀው በስራ ነው። ጊሰን ብትሄድ ጊሰን የሚያውቀኝ በስራ ነው። ዚገን ብትሄድ ዚገን የሚያውቀኝ በስራ ነው። አሻፈንብሩክ ብትሄድ ስራ እየሰራው ሱቁር ላይ የከፈትኩ ልጅ ነኝ። ሁለተኛ ሽትራ ሰው ሁለተኛ መንገድ ላይ ማለት ነው ስንት አመት አርባ ዓመት የተቀመጡ ሰዎች ያልከፈቱበት ቦታ ላይ እኔ በስምንት ወር ይዛ ከተማ ላይ ሱቅ ከፍቻለሁ። ስለዚህ እንደት ነው ስለ እንደዚህ ከእንደዚህ ነው ስራ ወድም ተኝቶ ነው የሚውለው ምናምን ወረቀት ሄደ እንደዚህ እዚህ ከመንግስት ከሲስተም እንደወጣ ጎዳና እንደሆን ብልሽት ስታደርጋችሁ ምናምን በቃ እኛ አንችል ኖ አችሉ ነገሮች እኮ መስመር እስኪይዙ ድረስ ጊዜ እስኪስተካከልላቸው ድረስ ጊዜ ይዛሉ። ያ እስኪስተካከል ድረስ ተስተካከለ አሁን እግዚአብሔር ይመስገን በቃ ሁሉም ነገር በአባይቱን ላይ ነው ወይስ ሙስፋት በቃ እየጠበኩህ ነው። ስለዚህ መንግስት ደግሞ ኦኬ አንተ ማመጣህ እዚ ዜና ያለህው አውቃዋል። ከዛ በኋላ ነው አንተ መቀመጥ የሌለብህ ልጅ እኮ ነህ። ይሄን ያህል ተከፍቶ ኢንዱስትሪ ውስጥ መግባት ያለበት ስራ ራሳቸው ነው። ከ3500 እስከ 4500 መስራ የሚከፈለ ልጅ ነኝ እኔ በራሴ ማለት ነው። የስምንት አይነት ማሽን ስድስት አይነት ማሽን በይዳሉ እዚህ አገር ሁሉንም ፕላዝማ የሚባለው አሁን ማሽን አለ። ፕላዝማ የሚባለው አሁን ለምሳሌ በጣም ትናንሽ ይሄ መስታወት ቲክነስ የምታክል መስታወት የምታክል ጫፍ አታቁትም። እኔ ብነግራቸው በዛ ስራ ላይ እንኳን ተምረው እንኳን ያህንን ነገር እኔ በየ ተለያየ ፌርማ ላይ ስለምሰራ የታንቲም ልዩነት ካለ ስለምቀይር በተለያየ ቦታ ላይ የተለያየ ማሽንን ተምሬያለሁ። በስራ ላይ ደግሞ የተማርኩት በትምህርት ላይ ተማርኩት አለ በዛ ላይ ማላቃቸው የተመርኩት አለ። ሶ እኔ አሁን ምንድነው እያልኳቸው አለሁት፣ ሆዴ ማይልሽ ቦስ እጁን ዘርግቶ የሚያገርጃል። ስለዚህ አንተ ሴጋ ቁጭ ብለ ስለኔ የምታወራ ስኮንክ መጀመሪያ ራስህን ጠይቀው፣ እኔ ማን ነኝ እኔ ማን ነኝ ስትል፣ ከዛም በኋላ ሆዋማ ራስህን ጠይቀው። ውጭ ብለ ቤዝመንት ላይ አንድ ሶፋ ተሰጥቷል የሆነ እንትን ላይ እስቲ ሳሎን ቤት ግባና ላይኛው ድሮ የምትቀመጥባ ወንበር ላይ ቁጭ ብላ፣ እስኪ ቪዲዮ ስራ። አልችልም ተባርሃል። ከዛ ከታች ነው የምትለው። አንድ የሆነ ቁርበት ትለብሳለህ፣ አንዳንድ የሆነ ነገር ትለብሳለህ፣ ምናምን የሆነ በቃ ላር የሆነ ላይፍ በቃ ተበላሽሶ፣ ባል የተበላሸበት ህይወት ሰውን ነው የሚነካው፣ ሰውን ነው የሚናገረው፣ ሰውን ነው እንትን የሚለው። ገብቶሃል። ስለዚህ አንተ መጀመሪያ ራስ ላይፍህን አስተካክል። አረብ ሀገር ያሉት እየሰሩ እየኖሩ እየተደሰቱ ነው፣ ቢጨማለቁም ለምን አንድ ሴት ሁለት ሴት ለአንድ ናይጄሪያ አስር ሴት አታገባም? እነሱ ከተደሰቱ ነጭ ሶፋ ለምን እዚያ የተጣደ ነው? ጋይስ ከጎኑ ትንሽ ዞሮ ብታደርገው የተላላጠ እኮ ነው። መሀል መሀል ላይ ነው የሚቀመጠው። ገብቷቸዋል። ሰው እንደዚህ አይነት ህብረተሰብ ውስጥ ገብተህ አንድ የሆነች ወፍራምና የሆነ ጸጉሩ እንደዚህ ከዚህ ጋር ቢጀምር ልጅ አለ ማን ነው ስሙ? እኔ አላውቀውም። ስሙን ስማቸውን ስለማላውቃቸው ነው፣ እኔ በመልካቸው በጸጉራቸው ምናምን የሚይዛቸው አንድ ሆነ እንደ ድመት ከፊቱ ሲታጠብ እንደዚህ ከግንባሩ ከውስጥ ጭንቅላቱ ጀምሮ የሚታጠብ ይችላል። ማን ነው ስሙ ጻፉልኝ። እስኪ አሁን በቅርብ ጊዜ በቃ ተጣላንተ ከዚህ ዶ ጋር እንደውም እንደዚህ የሆነ የምታጣላቸው ባልና ሚስቶቹ ባልና ሚስቶች ሳይሆን በቃ ሁለት ዝምብሎ ሁለት እንትኖች ናቸው። መደበሪያ የጠፋ እነሱን ደግሞ አሁን ዘውረት እናገራለን። ሀቢብ ሀቢብ ሀቢብ ነው እንደ ስሙ። እና ሴቷ ማነች? ፋሲካ ይመቻት ፋሲካ። አሁን ለፋሲካ ደግሞ ሀቢብ ፋሲካ ሁለት የሚጋጩ ስሞች ናቸው። ሶ ኦኬ ግን ሁለቱም የተጋጩ ልጆች ናቸው። ሲጀመርም እራሱ እኔ ምን አይመለከተኝም። ስለነሱ ራሱ አስተያየት መስጠት አልፈልግም። ለእኔ አይመቸኝም፣ ማስተያየት ስለነሱ ራሱ መስጠት አላጋቸውም። ሲጀመር እንዳውቃቸውም አልፈልግም። ሶ ስለ እነሱም ዛሬ ስታወራ ሰሙ እንደ ልጅቷ ስሜት አላት ላይ ምናምን በቃ ልጁ ምንም ይምሰል እንትን የሚምሰል ድንብላል የሚምሰል ምንም የሚምሰል በቃ ወደደች ወደደች ሁሉ እንደ እሷስ ምን ትመስላለች ስለዚህ ሁለቱ በቃ ማች ካረጉ ማች አረጉ ነው ተዋቸው ጉቺንም ተዋት እንደ ወረቅታኛለች እሷን ዛሬ እሷን ደግፌ ልናገር ነው ይመቻት ዳግማይ ዳግማይ የሆደ መቶልናል የጉቺ ባል አሁን እነሱ ሰውን ያገናኛቸው በቃ አንድ ቆንጆ ልጅ አለች፣ ጸባይ ጥሩ ነው፣ እንተም ጸባይ ጥሩ ነው ምናምን ተብሎ ነው የተገናኙት። እንደሰማ ነው ከሆነ ምን አገባ እነሱ አሁን በተገናኙበት መሀል ሆነየሆን ስትጽፍ እራሱ የሆነ እንትን እያለ ነበረ። ምን ማለት ነው እንደዚህ አይነት ከንቱ አጻጻፍ?

አሁን ማንን ላይ መጣ ኦዴ ላይ አይናገርም ብለህ ነዋ። ስለዚህ አንተ ከካም አህያ እንደው ሚካኤል የረገጠ ሴጣን የመሰል ከተፋታኝ ተፋታኝ ምን አባቱ ማንነቱን ራሱ አረቁ